ይህ ድብዳብ ይባላል። ግን እዚህ ውስጥ የማረሳው ነገር ምን እንደዚያ ካላችሁ ቁንጫው ይሰገሰግ ይሰገሰግ ይሰገሰግና የሚበላኝ ቁንጫ ድሮ አትጠይቁኝ። በቃ የዚህ በጣም ማስታወሻ አለ። ግን አሁን መጡ ሰው ወደ ቤት ይዘን እንገባለን ማለት ነው ይመጣል ደስ የሚል ነው ሰው ልጅ ደግሞ ወደ ወደ ዛሬ ያው ለሶስት ቀን ምናምን ስለመጣሁ ደስ እንግዲህ ሰላም የተከበራችሁ የተወደዳችሁ የቻናል ቤተሰቦች ዛሬ እናቴን ሰርፕራይዝ እናደረጋለን እት በአቅማችን እንግዲህ የገዛሁትን በግ ይሁት አያችሁት ሰው ወደ ቤት ይዘን እንገባለን ማለት ነው

አሉአሉ አረ ከሰል ከሰል ከሰል የላችሁ? የእናቴን ቤት እንደዚህ ፋርግ ይላታለሁ ማለት ነው ጓዳ ያው እንግዲህ ተመልካቾች እናታችሁ ቤት ስመጡ አያስችላችሁም፣ እና አንዳንድ ነገሮች እናስተካክላለን። ዛሬ ቤቱ ማለት እኮ ነው የምናደርገው። ሰው መጀመሪያ ጓሳ ተገዝቶ ይቀመጣል። መጀመሪያ ጓሳችን ነው እንጉዘጉዛለን። ያው ቤታቸው እንደምትመለከቱ እስከሆነ ምንጣፍ ምናምን ስለሌለው ጓሳ እናሳጥጓለን። እና በጣም ናፍቄ ነበር በነገራችን ላይ የእናታችን ቤት ቤት

እቺ ሁን አርባ ብር ነው የምትገዛው። አንተ በደንብ ቀርጸህ እየታየሁ ነው።

ጀበናችን እንደዚህ አድርገናል። ኧረ ከሰል ከሰል ከሰል። የሲኒያችንን እንደዚህ የእናቴን ቤት እንደዚህ አርግ ይላታለው ማለት ነው። ይኸው አንቺ ምትሰራልሽ እዚህ ጋ ቤታችን እንደዚህ ይመስለዋል። አያችሁት? ከቀድሞና ካሁኑ እንዴት አያችሁት?